የልብስ ወይም ደግሞ የጨርቅ ቢዝነስ ለመሆኑ የልብስ ቤት ወይም ደግሞ ቡቲክ ለመክፈት የጋርመንት ጨርቅ ወይስ ደግሞ የቦንዳ ልብስ የትኛው የሚሻል ይመስላችኋል? የትኛው የተሻለ ትርፍ አለው? የጋርመንት ጨርቅ ወይም ደግሞ የቦንዳ ልብሶችን በቅናሽ ዋጋ የምናገኘው የት ነው? የሚሉትን ዛሬ በረብ ብሪፍ አድርጌ ማስረዳችሁናል። ከኔ ጋር አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ወደ ተመልካቾች እንዴት ናችሁ? በእያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታውቁኝ ሀብትሽ የሥራ ሰው ባላለሁ፣ ለምታውቁኝ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ በቀጥታ ወደ ዛሬው ቪዲዮአችን እናመራለን። ከዛ በፊት በነገራችን ላይ በሁለቱም ቢዝነሶች ላይ በቡቲክም ይሁን በጋርመንት ስራ ላይ ከአሁን በፊት በደንብ አሳማኝ የሆነ በቪዲዮ የተረጋገጠ ማስረጃና በደንብ ከነካፒታሉ ከነትርፉ ከነኪሳራው አስቀምጭላችሁ ነበረ። ሁለቱም እያንዳንዳቸው ነው ቪዲዮ የሰራሁት። በጣም በርካቶች የሰጠዋቸውን አድራሻ በመጠቀም ቡቲክም የጀመሩ አሉ፣ የጋርመንትንም ስራ የጀመሩ አሉ። ዛሬ ላይ ደግሞ በውስጥ መስመር በጣም ብዙዎቻችሁ የጋርመንት ስራ ይሻላል የጋርመንት ልብስ ይሻላል ወይስ ደግሞ የቡቲክ ልብስ የትኛው ነው ትርፍ የሚሉትን በጣም በርካታ ነገሮች በውስጥ መስመር ስለነዚህ ሁለት ቢዝነሶች ጠይቃችሁኛል። ዛሬ በደንብ ለመጨረሻ ጊዜ ብሪፍ እንዲሆንላችሁ ነግራችኋለሁ። ከዛ በፊት እስኪ ስለ ቡቲክ እና ስለ ጋርመንት ማታቆ ካላችሁ ወይም ደግሞ የምታውቁት ከሆነ የተወሰነ ነገር ንገራችሁ። ቡቲክ ማለት እናንተ እንደምታውቁት፣ እንደምታስታውሱት ከውጭ ሀገራት በጫማ የሚሆን በአልባሳት በተለያየ አልባሳት ጾታ የሴትም የወንድም፣ የህፃናትም ያደረገውያን የሚፈልጋችሁትን አይነት አልባሳት ከውጭ ሀገር የተለበሱ በመጠኑ ሊሆን ይችላል። በደንብ የታሸ ልብስ ሊሆን ይችላል። በደንብ የተረገጠም ሊሆን ይችላል። እነዚያ አልባሳቶች በጣቃ መልኩ፣ በጣቃ ማለት በጅምላ በብዛት ወይም ደግሞ በኮንቲነሩ ተጭነው መጥተው በህገወጥ በኮንትሮባንድም የሚመጣለ በህጋዊ መንገድም ደግሞ ደረሰኝ ተቆርጦባቸው መጥተው ይህንን የቦንዳ ልብሶችን የሚያከፋፍሉ አሉ። ስለዚህ ቦንዳ ማለት ምንድን ነው? ከስሙ እንደሚናገረው የተረገጡ የተለበሱ ልብሶች ሆነው ግን አሪፍ አሪፎች በስታንዳርድ ደረጃ አሜሪካን ሰራሽ ሊሆኑ ይችላሉ፣ ቱርክ ሰራሽ ሊሆኑ ይችላሉ። የፈለጋችሁትን አይነት ዞሮ ዞሮ ግን ከውጭ ሀገር የመጡ ብራንድ ብራንድ የሆኑ የቦንዳ ልብሶች ለማለት ያክል ነው። ብራንድ ምላችሁ የልብሱን የተሰራበትን ወይ እንጂ የልብሱ ጥራት በጣም ሀይ ነው እያልኳችሁ አይደለም። እሱን እመለስበታለሁኝ። ስለ ጋርመንት ደግሞ የተወሰነ ልንገራቸው። ጋርመንት ማለት ደግሞ ከአዲሱ ወይም ደግሞ ከውጭ ሀገር ከሚመጣው አትለዩትም። አዲስ ነው፣ ጥሬ ነው፣ ሁሉ ነገር ጽድት ያለ ነው፣ ያምራል ስታዩት። ግን ልዩነቱ ምንድን ነው? የጨርቆ ኳሊቲነት የወረደ ነው። አገር ውስጥ ነው የሚሰራው፣ የሚሰፋው፣ ጋርመንት ተብሎ የሚታወቁ። በኢትዮጵያ ውስጥ በነገራችን ላይ በጣም በርካታ የጋርመንት ፋብሪካዎች ተከፍተዋል። በየሰፈሩ በየአካባቢያቸው በየግባቸው ላይ የተለያዩ ሲንጀሮችን እያዘጋጁ በየግቢያቸው በየአካባቢያቸው ላይ የጋርመንት ልብሶችን እየሸጡ ይገኛሉ። የጋርመንት ልብስ ማለት እሱ ነው። ቀደም እንደነገርኳቸው ልክ እንደ ቦንዳ ልብሱ የወንድም አለ የሴትም አለ የትልልቆችም አለ የህፃናትም አለ። ጋርመንት ሁሉም ይላል። ግን አዲስ ስፌት የሆነ በብዛት በቅናሽ ዋጋ የሚሸጥ ነው። እዚህ ላይ ልዩነታቸው ምንድን ነው የሚሉትን የተወሰነ ነገራቸው አለው። ልዩነታቸው ምን መሰላችሁ? የቦንዳ ልብስ የተረገጠ ነው፣ ልሟል፣ ግን ኦሪጂናል የሆነ ልብስ ነው። ቀለሙ አይገፍም፣ ኦርጂናል የሆነ ልብስ ነው። ምናልባት የመቀደድ ይሄ መለፋት፣ ምናልባት ሱሪው እንደ ሱሪውን እንጥቀስና እስኪ ሱሪውን የቦንዳ ልብስ ብናነሳ፣ ትለብሱ ትለብሱትና ወይ ከጉልበታችሁ ላይ ወይ ከቂጣችሁ ላይ ክሩ ሲወጣ ወይ ምንድን ነው ሲልም ነው የምታዩትና ጋርመንት ጨርቅ ደግሞ በቅናሽ ዋጋ ኢትዮጵያ ውስጥ እንደምትመለከቱት ጨርቅ ሱሪ እንደዚህ ሱሪ ጅንስ ሱሪ በ1000 ብር፣ በ800 ብር፣ በምናምን ብር እየተባለ የሚሸጡት በጣም ከውጭ ሀገር ከመጡት አሁን ለምሳሌ አንድ የቱርክ ሱሪ ኦሪጂናሉ የጅንስ ሱሪ የቱርኩ ለምሳሌ እስከ 4000 ብር ወይም ደግሞ 3000 ብር ብላቸው አስቡት። ከ3 እስከ 4000 ብር ድረስ ይሸጣል የቱርኩ ምንም ያልተለበሰው ከቱርክ የመጣ ጅንስ ሱሪ ወይም ደግሞ ከአሜሪካን የመጣ ሱሪ 4000 ብር ከ3000 እስከ 4000 ብር ይሸጣል። ራሱን በሚመስል መልኩ ደግሞ ሀገር ውስጥ ሰርተው ደግሞ ምንም አትለዩትም። እስካለበሳችሁት ድረስ ምንም በምንም ልትለዩት አትችሉም። ወይ ደግሞ የሚለይ ሰው ሊኖር ይችላል። ልብሱ ስታዩት ራሱን የቻለ ምንም ጥያቄ የለውም። የሀገር ውስጡ ጨርቅ ጋርመንት የሚባለው ያው ሚስጥር ማውጣት አይሆንብኝና ወፍራም ነው፣ ጨርቁ ስትመለከቱት ወፍራም ነው። ነገ ቀለሙ የለም። ዛሬ ጥቁር የገዛችሁት ጨርቅ ነገ ቢጫ ሊሆን ይችላል፣ ወይ ነጭ ሊሆን ይችላል፣ ወይ ሌላ ነገር፣ ከለሩ ይገፋል ሶ ልዩነታቸው አሁን እንደነገርኳቸው ምንድን ነው የጋርመንት በምንም አትለዩትም፣ ከአዲሱ ከሚሰፋው ለምሳሌ ሱፍ ብለው ሊሸጡ ይችላሉ፣ የጨርቅ ሱሪ ብለው ሊሸጡ ይችላሉ። ነገ አገልግሎት ላይ ነው ቀለሙ ሲገፍ ነው እንጂ ጨርቅ ሱሪ የቱርኩን ጨርቅ ሱሪ እና እዚህ ሀገር ውስጥ የሚሰራውን የጋርመንት ጨርቅ ሱሪ ኮፒ ፔስት አድርገው ምንም በቃ በቋሊቲ እንጂ በአይነት ምንም ነገር ሳይለያይ አድርገው ይሰሩታል። የተከበራችሁና የተወደዳችሁ ተመልካቾቼ ስለ ሁለቱ ልዩነቶች እና ቢዝነሶች ከነገርኳችሁ፣ እንዴት ነው የትኛው ይሻላል የሚለውን ነገር ለመናገር እንደ ለባሽ ምንም ጥያቄ የለውም። እኔ የጋርመንቱ ልብሶ አሪፍ ነው ብዬ አልመክራችሁም። የጋርመንቱ ምንም ትርጉም የለውም። ቅድም ከአፌ እንደሰማችሁት እንዳዳመጣችሁት የጋርመንት ጨርቃ በየ ሱቅ ሄዳችሁ ስትመለከቱ አዲስ ሆኖ ስታዩት ከቦንዳውን ነጣጠላችሁ ጋርመንት የምትገዙ ሰዎች አላችሁ። እናንተ የምታዩት አዲስነቱን ብቻ ነው። ነገ አገልግሎቱ ላይ ነገ ወይ ከቂጡ ወይ ደሞ ከቂሱ ላይ ወይ ደሞ ቁጭ ስትሉ ብትን ነው የሚለው ትርትር ነው የሚለው። ያው ይሄ የአገር ውስጥ እንትኖችን ዝቅ ማድረጊያ አይደለም። በነገራችን ላይ ግን በጥራትም በኳሊቲም የተሻለ ነገር ሰርቶ ደግሞ ለሰው አገልግሎት የሚሰጥ ልብስ መስራት ይሻላል። አንዳንድ ቦታ ላይ በጋርመንት ስም ከውጭ ሀገር ምንም ፍቃድ የሌላቸው የጣቃ ልብሶች ገብተው ምንም የማይታወቁ ብራንዳቸው ወይ ደግሞ ልብሳቸው ከየትም የማይታወቅ ጨርቆች ገብተው እነዛ በሱሪ መልክ ወይም ደግሞ በልብስ መልክ ተሰርተው ለሰዎች ቀርበው እነዛ ሰዎች ከለበሷቸው በኋላ ምንም አገልግሎት አይሰጥም። በቃ ለአንድ ሳምንት ከለበሳችሁት በኋላ ከዛ በኋላ ጨርቁ የለም። እና እንደዚህ ባይፈጠር የተሻለ የሚሰራ ቢሆን እና ጋርመንት ላይ የምትሰሩ ሰዎች ወይም ደግሞ ኳሊቲ የምትሰሩ ጋርመንት ላይ ካላችሁ ኳሊቲ ላይ ብትሰሩ እና ኳሊቲ ቢያሸንፍ ጥሩ ነው ብዬ አስባለሁ። እንዳቅም በነገራችን ላይ ኢትዮጵያ ውስጥ ላይ ሰው እንዳቅሙ መብላት ወይም ደግሞ በልቶ እንደሚያድረው ሁሉ ሰው እንዳቅሙ ለብሶ መኖር ይችላል። ቅድም እንደነገርኳችሁ ነው። የአስር ሺህ ብር ሱፍ የሚገዛ ሰው አለ። የአምሳ ሺህ ብር የሚገዛ ሱፍ አለ። በነገራችን ላይ ሁለት ሺ አምስት መቶ ሶስት ሺህ ብርም የሚሸጥ ሱፍ አለ። እንደ አቅማችን የዛሬን ሸብረቅ ብለን የምንውልበት ለማለት ያክል ነው ሶ የትኛው ይሻላል የሚለውን እንግዲህ እንደ ለባሹ ለለባሹ የቡንዳ ልብስ ያዋጣዋል የቦንዳ ልብስ አሪፍ ነው፣ በጣም በቃ ቢያንስ ኳሊቲ የሆነ ብራንድ የሆነ ልብስ ለብሳችሁ አገልግሎቱ ላይ ቆይ ይችላል። ግን ከጋርመንቱ ልብስ ግን ሶስት አራት እጥፍ እንደሚሻል እኔ ራሴ ለብሼ ያየሁት ነው። ብዙዎቻችሁም ደግሞ ምስክር ትሆናላችሁ ብዬ አስባለሁኝ። ከዛ በተረፈ ስለ ሻጮቹ ደግሞ እንመልከት። ሻጮቹ ራሳችሁ አሁን የቦንዳ ልብስ ወይም ደግሞ የጋርመንት ልብስ የብቻ የብቻ አድርጌ ልክፈት የምትሉ ሰዎች ካላችሁ፣ ቅድም እንደነገርኳችሁ አሁን የትኛው ይሻላል የሚለውን ሁለቱን ይዛችሁ መስራት ትችላላችሁ። ሁለቱን ይዞ መስራት ይሻላል። ሰው እንዳቅሙ እንዲኖር እንዳቅሙ እንዲሰራ ሁለቱን ይዛችሁ ብትሰሩ ምን ይመስላቸዋል? እሱ ጥሩ ነው ብዬ ያስባል። አብዛኛዎቹ ቡቲኮች ላይ ኦሪጂናል የአሜሪካን፣ የቱርክ፣ የጣሊያን የፈለጋችሁትን አይነት ብራንድ የቻይና ይዘው በተጨማሪ ደግሞ የሚሸወዱበት የሚምታታበት ደግሞ ራሱን የቻለ የጋርመንት ልብሶችም አሉ። አንድ ሰው ቀንስልኝ፣ በቃ ይሄን ምናምን ካለ ሌላ እኮ የሚቀንሳል ሌላ የቱርክ እንት ይሰጥህና መጀመሪያ ላይ ወይም የአሜሪካ ብራንድ የሆነ ሱሪ ይሰጥህና ሌላ የተወሰነ ቀንስ የሚያደርጋለ ብሎ የጋርመንት ልብ ሰጥህ ይችላል። ያው አውቃ ስለገዛኸው ደግሞ ራስህ መፍረድ ነው። እንዳልኳችሁ ከቢዝነስ አንጻር ሁለቱንም ይዞ መስራት የተሻለ ነገር ነው። ሁለቱም የሚገኝበት ቦታ ስላለ ሁለቱንም ይዛችሁ መስራት የተሻለ ነገር ነው ልላችሁ ፈልጋለሁ። ከዛ የትየት እናገኛቸዋለን የሚለውን ድንገራችሁ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ በዚሁ አጋጣሚ መሀል ላይ ይህንን የምትመለከቱበትን የቢዝነስ ወይም ደግሞ የስራ ሰው ዩቲዩብ ቻናል ሰብስክራይብ ማድረግ ፎሎ ማድረግ ላይክ ማድረግ ሼር ማድረጋችሁን እንዳትዘነጉ። እንቀጥል። የቦንዳ ልብሶች ከአሁን በፊትም ለመጠቆም ያክል ተናግሬያለሁ፣ ግን ዛሬ ልድገምላችሁ። የት የት እንደሚገኙ ነው የምነግራችሁ። በብዛት ነው የቦንዳ ልብሶችን በብዛት ከያዛችሁ እጅግ በጣም ያዋጣችኋል። በጣም ሱቁ ላይ ገብታችሁ የተወሰነ በነገራችን ላይ በጣም አዳዲስ የቦንዳ ልብሶችም እንዳሉ እንዳትዘነጓቸው። በጣም ኳሊቲ የሆኑ ይህን ሸሚዝ ልንገራችሁ። ለምሳሌ ይሄኛው የቦንዳ ልብስ በነገራችን ላይ የቦንዳ ልብስ ነው፣ በጣም ኳሊቲ የሆነ ምርጥ ነው። በቃ ምርጥ ጽድት ያለ በጣም አንዳንዴ ሳይለፋ ወይም ደግሞ በደንብ እንትን ሳይል በቃ ሁሉ ነገሩ ሳያልቅ ጽድት እንዳለ ልታገኙ ትችላላችሁ። ፈረንጅ ትንሽ ከለበሰ በኋላ ስለሚጥለው ምንም ችግር የለውም። መልበስ ምንም ችግር የለውም። አትለዩትም በነገራችን ላይ ይሄ ዘመናዊ በጣም ሃይ ኳሊቲ ተብለው ከውጭ ከመጡት ልብሶች አንዳንዶቹ ልብሶች የቦንዳ ልብሶች አትለዩቸውም። ጽድት ጽድት ያሉ ናቸው። ጫማዎችን ብታያቸው እንትኖችን ብታያቸው እና ሰው በብዛት ከያዛችሁ እጅግ በጣም አዋጭ ነው። ይታጠባል፣ ይተኮሳል፣ ይሰቀላል፣ ፏ ብልጭ ብሎ ይሸጣል። በደንብ ቡቲክ ላይ በስነስርዓት ይሸጣል። የት የታገኛላችሁ ስላችሁ የመጀመሪያ ምርጫ ምነግራችሁ አስኮ ነው። አስኮ ካሁን በፊትም ተናግሬያለሁ። አስኮ ጨረታ ተብሎ እስኪ አንዳንድ ቀን ልብስ ቤት ባትከፍቱም ቡቲክ ባትከፍቱም እስኪ አንዳንድ ሄዳችሁ ጎራ በሉ። ለራሳችሁም ራሱ ልብስ ይዛችሁ ልታመጡ ብትሄዱ በቀናሽ ዋጋ ታገኛላችሁ። በነገራችን ላይ ይህንን ሸሚዛው በሁለት መቶ በሦስት መቶ ብር ታገኙታላችሁ። ሱቅ ላይ ደግሞ ሄዳችሁ ደግሞ ብትጠይቁ ይህንን ልብስ ወይም ደግሞ ከዛ ከአስኮም ከሌላ ቦታ የሚያምጡት ታጥቦ ተተኩሶ ተሰቅሎ 1200 ብር እንደሚባል 100% እርግጠኛ ነኝ። ይሄን ራሱን ቲሸርት በስነ ስርዓት ያየሁት ነው። 2300 ብር ደግሞ አስኮ ትገዙታላችሁ። ለልባሾች ለለባሾችም መሄድ ትችላላችሁ። እንደገና ደግሞ ልብስ ቤት ልክፈት ብላችሁ ላሰባችሁ ደግሞ አስኮ ብትሄዱ የተሻለ ነገር ነው። ከዛ አልፎ ተርፎ ደግሞ ሰንዴ ማርኬት ተብለው የሚጠሩ አሉ ቦንዳዎች በጣቃ መጥተው ተበትነው የተለያዩ የምትመለከቷቸው ልብስ ቤት ያላቸው እንደዚህ ሻጮች፣ ቡቲክ ያላቸው ሰዎች በቃ እዛ ቦታ ላይ ይገኛሉ በብዛት ሰንዴ ማርኬት ላይ ይገኛሉ። እዛ እየመረጡ ለቡቲክ ሊሆን ይችላል ሊመጥናል ብለው የሚያስቡትን ከልብሶች መካከል አሪፍ አሪፍ ኳሊቲ የሚባሉትን መግዛት ይቻላል። ትልቁ ሚስጥር ይሄ ነው። በነገራችን ላይ እዛ ጨረታ ቦታ ወይም ደግሞ ቦንዳ የሚሸጥበት ቦታ ላይ ሄዳችሁ ብዙ ያለፉና ፋሽን የሆኑ ብራንድ ብራንድ የሆኑ ሱሪዎችን የሚሆኑ አጠቃላይ ልብሶችን እዛ ላይ ስለምታገኙ ከዛ ማምጣቱ የተሻለ ነገር ነው። ሰንዴ ማርኬት የት የት አለ ሰንዴ ማርኬት የት የት አለ ይመስላችኋል? የተከበራችሁና የተወደዳችሁ ተመልካቾች ሰንዴ ማርኬት መርካቶ አለ፣ ቦሌ አካባቢም አለ። እንዲሁም ደግሞ በተጨማሪ ወደ አዲሱ ገበያ አለ፣ አስኮ የሚባለው ነው። ብቻ ስንዴ ማርኬት ላይ በጣም ብዙ ቦታዎች ላይ አሉ። እነዚህ ቦታዎች ላይ አሁን ወደ ድሬዳዋም የሚመጡባቸው ቦታዎች አሉ፣ ከጅጅጋ ቦታ ላይ የሚመጡባቸው አሉ። ከነዛ ከነዛ ቦታዎች ላይ ማምጣት ትችላላችሁ፣ ነገርኳችሁ። ከዛ በተረፈ ደግሞ ስለ ጋርመንት ልንገራችሁ። የጋርመንት ጨርቅ የጋርመንት ጨርቅ ደግሞ በነገራችን ላይ በየቦታው ሂዱ ብዬ አልላችሁ፣ በየቦታው ሂዱ ብዬ አልነግራችሁም። በየቦታው የማትሄዱበት ምክንያት ምንድነው? ቲክቶካችሁን ክፈቱና ወይ ፌስቡክ ላይ ክፈቱና ስልክ አሁን ያንዱን ብለተፈላችሁ ትርጉም ስለሌለው ቲክቶክ ላይ ወይም ፌስቡክ ላይ ትገቡና የጋርመንት ጨርቅ አከፋፋዮች አሉ በየሰፈሩ እንዲሁም ደግሞ ንግድ ፈቃዳችሁን አውጥታችሁ ኢንዱስትሪ ፓርክ ብሎ የተሰሩ በመንግስት ደረጃ አሉ። እነሱን ሄዳችሁ ብትጎበኟቸው የተሻለ ነው ልላችሁ ፈልጋለሁ። ለምሳሌ አዲስ አበባ ሲኤምሲ ወደ ምን ልበላቸው ሶስተኛ ኮንዶሚኒየም ሶስተኛ በር የሚባለው አካባቢ ላይ ለሚ ኢንዱስትሪ ፓርክ የሚባል አለ። በመላው ኢትዮጵያ ላይ እንዲሁ ኮምቦልቻ ላይ አለ፣ ሌላ ቦታ ላይ በጣም ብዙ ቦታዎች አሉና ጋርመንት እነሱ እነሱ አይታችሁ የሚያስረክቡ ደግሞ፣ ቲክቶክ ላይ ደግሞ በጣም ብዙ ሰዎች የጋርመንት ጨርቆችን መውሰድ የምትፈልጉ ነጋዴዎች ካላችሁ ብለው ስልክ ስላለ ከነሱ ብትወስዱ የተሻለ ነገር ነው። ሁለቱንም መስራት ትችላላችሁ ልላችሁ እፈልጋለሁኝ። ሌላ ከዚህ በላይ ስለዚህ ቢዝነስ ጥያቄ ኮሜንት ካላችሁ ከታች ኮሜንት ላይ አስተያየት ካላችሁ ታች ጻፉልኝ፣ እዛው ላይ ሪፕላይ አድርጌ ይመልስላችኋለሁ። በዚህ ቢዝነ ይመስላል ዞሬ ላልመለስበት እችላለሁኝ። ከዛ በተረፈ ደግሞ በጣም ሀይ ኳሊቲ የሆነ ብራንድ የሆነ ቡቲክ መክፈት ከፈለጋችሁ ደግሞ ከውጭ ሀገር ከቱርክ ሊሆን ይችላል፣ ከዱባይ፣ ከተለያዩ ቦታዎች ላይ ልብሶችን ማምጣት ትችላላችሁ። ራሳችሁ አምጥታችሁ ብራንድ ሆኑ ግን የሚደፍራችሁና ምርጥ ቦታ ላይ መክፈት መቻል አለባችሁ። ካፒታል ብዙ ይጠይቃል። ይህን ይህን ይዛችሁ መክፈት ትችላላችሁ። በመጨረሻ ድረ የምነግራችሁ ምንድነው የቦንዳ ልብስ ለመክፈት ምን ያክል ካፒታል ያስፈልጋል? ካሁን በፊት ተናግሬ አለሁኝ። እንዳቅማችሁ መጀመር ይቻላል። በነገራችን ላይ የቦንዳ ልብስ ለመጀመር ትንሹ ከ50 ሺህ ብር ጀምሮ የቦንዳ ልብሶችን ለቃቅማችሁ የልብስ መግዣውን ብቻ ነው የምነግራችሁ። ቤት ኪራይ እንደየሰፈሩና እንደየቤቱ ሁኔታ ይለያያል። እስከሱም ወስናችሁ ከአሁን በፊትም በእርግጥ መቶ ሃምሳ ሺህ ብር ብዬ ያስቀመጥኩት ከመቶ ሺህ ብር መጀመር ትችላላችሁ። የጎንዳ ልብስ እስከሆነ ድረስ ደግሞ በትንሹ መጀመር ትችላላችሁ። ከዛ በተረፈ ደግሞ ፕላስ እናደርገው ምንድነው የጋርመንት ስራ ነው። የጋርመንት ስራም ደግሞ በተመሳሳይ ሁኔታ መጀመር ትችላላችሁ። የጋርመንት ስራ እንኳን በብዛት ያዝ ማድረግ ስለሚጠበቅባችሁ ከመቶ ሃምሳ ሺህ ብር በላይ ያየሁትን ነው። በነገራችን ላይ ዝም ብዬሽ በግምት አይደለም ከመቶ ሀምሳ ሺህ ብር ጀምሮ ይጀምራሉ። አይታችሁ ከሆነ ሶሻል ሚዲያ ላይ ደግሞ ሲያጠለቀልቁት በመቶ ሺህ ብር ጀምሮ ከመቶ ሀምሳ ሺህ ብር ጀምሮ የጋርመንት ስራዎችን መጀመር ትችላላችሁ ብለው ይነግሯችኋል። ዞሮ ዞሮ ዳዴ እያላችሁ ቀስ በቀስ እያላችሁ እየሸጣችሁ ነገ የተሻለ ቦታ መድረስ ትችላላችሁ ልላችሁ እፈልጋለሁ። የተከበራችሁና የተወለዳችሁ ተመልካቾች በቀጣይ በሌላ ምርት የቢዝነስ ሀሳብ ተመልሼ የምመጣ ይሆናል። ለዛሬ ይህንን ይመስል ነበረ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።